የእኔ ናት። ሰዎች ሸጧት አግኝቼ ገዘዋት። ደስሞትልህ ሌላው ቢቀር በተሻለ ዋጋ ሸጣታለው ብዬ ነው ገዘዋት። ምን አስቀሻል እንዴ በአንቺ ቤት አሁን በቃ፣ ባህሩ ካንቺ የተሻለ አገልግሎትና ጥቅም ትሰጣለች። ምን አባካል ካንተ

መጣበት ይመልሳታል እንጂ እስኪ ተረጋጉ። ኧረ እባካችሁ እንዴ! እቻ ያዚህ ግቢ ለምን ያህል ጊዜ ትቆያለች? ባህሉ እንዳለው ሸጣት አለው ብሏል አይደል? ግቢ ነው የምትቆየው፣ መቼ ነው? አንዴ ገዝቷት አለ ቦታ እስኪ ፈልግላት፣ አንድ ሁለት ቀን ወይም መቼ ነው የምትሸጣት? ገዢ እንዳገኘ ወይ ጥጋ ምን ያደርግ የጥገብብኝ እንጂ ደሃ የድሃ ልጅ መድረሻ የለውም ብዬ ባስጠገው ጠገበና አናቴ ላይ ወጥቶ አትስደሚ። ገና ምን አይተ አረ አረ ጋብለን ብናገር አይሻል? እንዴ እንዴ ምን አልባት እንደዚህ የሚያንጫጫ ላይሆን ይችላል ወይ ምን አጠፋውሽ? እኔ ምናልባት ትርፍ የሚገኝበት ከሆነ ብዬ አንዱ ገጠር የቸገረኝ ብሎ ሲሸጣ ታገኘው ገዛው ሰዋጣ ይቀያል። ከከተማ ወጣ ማለት ሊኖርብኝ ይችላል እንጂ ያሃያ ገበያ ጥሩ እንደሆነ ሰምቻለሁ። ታዲያ የምታኖርበት አታኖርም። የጠፈር ቤት የእንስሳትና የጋማ ከብቶች መሰብሰብ ያለ ማን ነው ይሆነውስ ቢሆን ከመምጣት በፊት የኔን የቤቱን ባለቤት ፈቃድ ማግኘት አለብህ። ነገርኩሽ እኮ ድንገት ነው ያገኘኋት። አልኩሽ ይዣት ስገባ ልነግርሽ ስል ተኝተሻል። የትቀመጥ በሚለው ሳታዋየኝ ግቢ አምጥተህ ለቀካት። ጤና ዳሚን ዳማ ከሲሄን ዘሩን አጠፋችሁ። ዘራችሁ ይጥፋና፣ ለእሱ ይቅርታ ጠይቄሻለሁ። ከየትም ብዬ ችግኝ አምጥቼ ተክልልሻለሁ። ብቻ ምን አለፋ የአንተና የእኔ የእህል ውሃችን እኮ የዛች እናት አደር አለብኝ ብዬ እንጂ አንተማ ከናከልን ብዙ ጊዜ ሆነ። ካመጣህባት መልሳት የማን ነው አይካልክ። እኔን ጎትቻው ጥቼ ሜዳ ላይ የሚለቅ አፍሽን ዝጊ አንቺ። ተው እባክህ ጉረኛ። ኧረ እባክሽ ብሌ እስኪ መፍትሄ እንፈልግ። እዚህ ማማ አይኗን እንዳላይ እያሉ ነው ወይ? እስክ ትሰጣት ድረስ ለጊዜ ሆኔ እናት ቤት ኮማቆየት ይችላል። ውሾችስ? አይ ለተወሰነ ቀን ቢጮው ነው። ታዲያ ምን ይደረግ? ለዚህ አህያ የሆነ መውደቂያ ማበጀት ያለብን አይመስልህም? አንተ ደግሞ የራስህ መውደቂያ ላውክ ያያ ማቆያ ትፈልጋለህ? ምን ማለት ነው? ለሶስት ወር የከፈልከው የቤት ኪራይ ሂሳብ። አንተ ከሰሞኑ የቤቱን ኪራይ ካላመጣ ወይ ቤቴም ትለቀ። ትንሽ ስንቱን ሹሩ ልጅ ይችላል። ሁሁ በሉ አሁን ሁላችሁም ውጡ፣ ልቀቁ ቤቱ ቶሎ። ሰው የረዳሁ እየመሰለኝ የማንንም ሁለት አብስ ሰብስቤ ጤናዬን አይናላጥ ሁላችሁም። ሲሉ ማማ አንተም እሱም እሷም አያዋ እኔ ነው ትፎርቅ እየነካካችሁ ሳልወድ ተናጋሪ ያረጋችሁኝ እኮ። በሉ በሉ በሉ፣ ሁላችሁም ቦታ ቦታችሁን እየፈለጋችሁ ውልቅ ሴቴን የተናደደ የከፋው ሰው አይተሽ አታውቂም እሺ ምን አድርጊ ትለኛለ በቃ ስለተናደዱ ሌሎቹን ውጡ ሲሉ አንቺንም ጨምሮ ቦታሽን ፈልጊ ብለውሻል ይሄ ግን ከኔ ችግር አይብስም ቢያንስ ወልደውሻል የትም አውጥተው አይጥልሽም ያንተም ብዙ የሚያስከፋ አይመስለኝም እንዴት አያስከፋም መረሳት እንደማይረባ መቆጠር አያስከፋም ታዲያ ቀስ በቀስ ይሁን ብሎ ይሆናላ እነሱ እህትና ወንድሞቹ አይደሉም የትም ወድቀስ ትቀርዝም ይላሉ አንቺ አልገባሽም። እሺ ማዘር መቼ ነው የሚሄዱት? ምን አውቃለሁ። በዚህ ባንድ ወር ውስጥ ነው ያለች መስል ምን ያህል ይቆያሉ? በምን አውቃለሁ። እሷም የምትሄደው ሲስተር ስለምትወልድ ልታርሳት ነው። ሁሉንም የሚያደርጉት ለራሳቸው ሲሉን፣ እማማም ልጅ እንድትዝላት እንጂ ከልቧ እንድትዝናናላት ላትፈልግ አይደለም። ደምቁ የተመታላት የስድስት ወር ጊዛ ነው። እንደሄደች በዛው ብትቀርስ? በምን አውቃለሁ ማዘረ ጥገኝነት ሊጠይቁ ይችላሉ ብለ ተጠራጠረ? ምን አውቃለሁ። ግን እኮ ምንም አያማክሩኝም። እኔ ግን ምናልባት ለአንተ የሚልኩልን ወረቀት በሳቸው በኩል ሊልኩል ልፈልገው ይመስለኛል። ታሾፊያለሽ። ልበ ናድሪግ መጽናና ው እኮ መስሎኝ ነው። ይ አታጽናኝ። ለብስጭት ሌላ ብስጭት። ይህ ምን ያበሳጫል? የእናት ቀድሞ ለጉብኝት መሄድ ምኑ እንደዚህ እንደሚያደርገ አልገባም። እንዴት አይገባሽም እማማ የምትሄድበትን ምክንያት እኔ ለምን አልሄድበትም? እኔ እዚህ ቁጭ ብዬ የእነሱን የግብዣ ወረቀት ስጠብቅ አልፋ ኑሮዋን የምትኖረውን እማማ ለምን ይወስዳል? እሺ እኔ መቼ ነው ትዝ የምላቸው? እነሱን ተስፋ አድርጌ እድሜ ምንም ሳልሰራበት እየበረረ እንደሆነ ለምን አይገባቸውም? እሺ ምን ይሻላል ነው የምትለው? ሲጋራ ምን አቦ በእናትህ ሲጋራ ስጭኝ። ላጭስብህ ሲጋራ በተውክ በስንት ጊዜ ለምን ታጨሳለህ? ስጭኝ ባክሽ ላጭስና ያጭሰኝ። ይዘህ አልሰጥህም። አንቺ ገና ሳታገብኝ እንደዚህ የሆኑ ስታገብኝ ምል ታደርጊ። ማድረግ ያለብኝና የሌልብኝ የማቆመው እኔ ነኝ። ሲጋራ ስጭኝ። ለምን አቆምክ? ለምን አሁን ታጨሳለህ? ተስፋ ያለ መስሎኝ አቆምኩ። አሁን ተስፋዬን ሳጣው መተከዣ ፈለኩ ፈልኩ። ያለው አይደል ንገረኝ። ሀሳብን ካልተጋራው ምኑን ሚስት ሆንኩም። በእናትሽ የጋብቻ ወሬሽን እንዳትጀምሪ። እሺ ማስቲካ እንኳን ብላ፣ ሲጋራው ይቅር። ሲጋራውም ማስቲካውም አንቺም ተያይዛችሁ ገደል ግቡ። ምን ነው ባህሩ? ደህና ልጅ አልነበርክም። አመሏን እያወቅህ ዛሬ የተናገረችው ነገ እንደማታስታውሰው እያየህ። ጋሽ ገብሬ አሁንስ በቃኝ። ስትወጣና ስትገባ እስከናቴ የጨምራ እየሰደበችኝ አይኔን ማየት እያስጠላት ለምን ቆያለሁ? እንዴ ለሷ ስድብና ቁጣ እንግዳ ነህ? ለሁሉም ለካ አለዋ። ደግሞ እኮ ጋሽ ገብሬ እሷ ራሷ ናት ውጣ ያለችኝ። እስከ መቼ መሄጃ እንደሌለ ውሻ ውጣ እየተባልኩ እኖራለሁ? ያሁን ደግሞ ከፊቷ ራቅ ልበላት። ቆይሽ፣ ወዴት ትሄዳለህ? ቤት እከራያለሁ፣ እሰራለሁ፣ ለራሴ አንሳለሁ። እሱማ እንኳን ለራሴ ልታን፣ ስለ ሰውም ትተርፋል። ያቺ እናትህ እዚህ መድረስህን ላየችም እንጂ ብታይህ ምንኛ በኮራችብ። እጥፌም አመል አድርጎባት ነው። አንተኮ ካጠገቧ እንድትርቅ አትፈልግም። ሆን ብላ እየፈተነች ነው ባህሩ። የወዳደቀ ማድቤቱን አዲስ የሚከራ ስታደርገው የመብራቱን የውሃውን ሂሳብ ስትሸፍንላት አትናገረው እንጂ ደስ የማይላት መሰለ። የወለደቻት ልጇን መቼ እናደረገችልን። አጥንት ድረስ ዘልቆ የሚሰማ ስድቧን አልቻልኩትም። ጋሽ ተውይ። እናቴስ ምን አደረገች? እኔን ስለወለደች በትንሽ በትልቁ ስሟ መነሳት አለበት እንዴ? አታምር እንጂ። እኔ ልጅ ለምን አላማር። እሷኑ ዘመድ ብዬ በተቀመጥኩና ስድቧን በቻልኩ። እንደማይረባ እቃ ውጣ እባላለሁ? ውጣ ስትባል የመጀመሪያ ነው ይገርሞ። ልጅዋም እኮ ተደርባን የሰደበችን። እኔ እዚህ ቤት አልፈልግም በቃ። ግን ደግሞ አሳያታለሁ፣ የትም ወድቄ የምቀርሰው እንዳልሆንኩኝ አንድ ቀን እድሜ ሰጥቷት ታየው ይሆናል። ቆይ ቆይ ቆይ፣ ምን ነው እኔ የምናገረውን ከቁብ አልቆጠርከውም ማለት ነው? ምንስ ቢሆን ሽማግሌ ሆኜ ስመጣ አልከበርም። እስከ ዛሬ ስትጣሉ ማስታርቂያለሁ አሁን የተገላቢጦሽ ሆኖ ወደ አንተ ብመጣ አሳፍረህ ልትመልሰኝ ነው አረ አረ በፍጹም እኔ አከብሮታለሁ ጋሽ ገብሬ እጥፌ በተናገረችው ቆጭ ተዋታል እኮ ነው የምልህ ይሄ ያልከው መሰዳደቡ እንዳይደገም ግን ቁጭ ላድርግና ላነጋግራችሁ ከዚህ ቤት መውጣት ካለብህ ትወጣለህ ግን በጸብ ሳይሆን በፍቅር ቢቸግርህ ዘመድ ቢያምርህ የምትመለስበት ቤትህ ነው እኔና እማማ ተነጋግረን ሰላም ፈጥረን አናውቅም። የባሰ እንዳንጣላ እንጂ እርሶ ላናግራችሁ ባሉት ላይ ችግር የለብኝም። እሺ እንነጋግር። እኔን የጠላችበት ምክንያቱም ምን እንደሆነ ልወቅ። እግዚአብሔር ያክብርህ። እሺ በል በል ይሄን ያሳሰርከውን እቃ አቆየው። ምን ነው ባህሩ ያልፈጠረብህን አሁን ሆደ ቡቡ ሆንክ እና ደግሞ ጋሽ እናቴን ትተውት በቃ በሰላም ትተኛበት። በህይወት እያለች ጉልበቷን በነፃ ሰጠች እንጂ ምን አደረገቻት? እሱስ፣ እኔም እናትህን በክፉ ስታነሳት አልወድም። ጫማ ማጥፎ አመሏ በጣም ከፍቶ፣ ከጊዜ ጊዜ ደግሞ እየባሰባት። ግድ የለህም ሁሉንም መላ እንፈጥርለታለን። ብቻ አንተ ታገሰኝ። ከሰሞኑ ደግሞ አንድ የምንነጋገረው ጉዳይ አለን፣ እኔና አንተ ብቻ አንድ የምነግርህ ትልቅ ሚስጥር አለ። ሚስጥር? አዎ። ከባድ ሚስጥር። በሰላም ነው ጋሽ ገብሪ? አዎ፣ መቼም እንደተቀባዩ ነው ብቻ እንደው ብደበድብህስ፣ ብመታህስ፣ አንተ እኔ እኮ ነኝ። አብልቼ አጠጥቼ እንደናት ያኖርኩ። አረ እንደው እንደው እንደው እንደው እንዳሽ የምናገርህስ እኔም እኮ ያልኩት እሱን ነው። ሰው የሚወደው ነው የሚሰድበው፣ የሚቀጣውም ጭምር። ድሮስ ያልወለዱት ልጅ አንተንም የወለድኳትንም ልጅ ደርቤ ነው ውጡ ብዬ ተቆጣሁት። እሷ የተናገርኩትን ከቆብም አልቆጠረችው። ይኸው ትከሻን እየሰጠች ነው የምታልፈው። አንተ ግን አልተወለድከኝም አልተቀየምኩም እኮ ግን ተው ተው ተው ተው አይሄ ኧረ ተው ተቀይመሃል እንዴ አልተቀየምኩም ብለህማ እንዳታስቀይመኝ ባህሩ እንኳን አንተ ያሳደግኩትን ልጄን ያከራየሁትን ጎረቤቴንም ውጣ ብየዋለሁ እሱ ግን እንኳን ቤት እለቃለሁ ብሎ ያዙ ይልቀቁኝ ይሄን ፊቱንም አላጠቆረብኝ ቤቱ እኮ ነው እማማ ጥፏ ባሻሁት ጊዜ ውጣ ቢሉኝ ለምን ፊቱን አጠቆቦታለሁ ስለ መልቀቁ ካነሱ አይቀር እኔም በቅርቡ ለቃለሁ። የቤቱንም ኪራ አልቻልኩትም። ያው ጠቅልዬ እናቴ ጋር መግባቴ ነው። እኔ ውጣ ባልኩት ተቀይመ? ኧረ ለምን እቀይማለሁ? ማማ ጥፌ ቤት ነው አልኩህ እኮ እስከፈለክ ድረስ የአንተም ቤትህ ነው እንጂ አንተም ከነሱ ብሰህ ቁጭ አሁን እኮ ጉዳዩ ወደ ሌላ አቅጣጫውን ቀየረ እንዴ? የኃይሉን እንመጣበታለን፣ ከባህሩ ጋር የጀመርነውን መጀመሪያ እንጨርስ እንዴ። እኔ እኮ እንደውይ ምን አድርግ ይትሉኛላችሁ? ልጆቹ የነካቸውን እኔ በምን ልወቅ? ይህን ያህል ክፉ ሰው ነኝ እንዴ? በስተርጅና ያለ ቀባሪ ሊያስቀሩኝ ነው የተነሱት። ባህሩ ታዲያ ምን ትላለ? ይቺ ሴት በልቧ ክፉ ነገር እንደሌለ እያወቅ እያዘነችብህ ብትሄድ ሄድ ይቀናሃል? ለምን ለምን ድን ነው? በትንሹም በትልቁም ድህነት ከአጥንትና ከደሜ ጋር አብሮ እንደተፈጠረ ሁሉ የምዋረድበት የምንኳሰስበት? እሺ ይሁን ደሃ የደሃ ልጅ ነኝ። ግን ድህነቴን ለማሸነፍ ስጣጣር ለምን በስድብና በነቀፋ አናቴን እኮረኮማለሁ? ሰርቶ መብላት ወንጀል ነው? ተው እንጂ ባህሩ፣ እንዴ ምንድነው እንደዚህ ማምረር? ምንድነው የሚለው ይሄ ልጅ? መቼ ነው ደግሞ የሰደብኩ? እኔን ከመስደብ ወደኋላ ብለሽ አታውቂ? የሚያናድደኝ እናቴንም ደርቤ ማሰደብ ነው። እሷስ ለምን ትሰደብ? ለምን ትዋረድ? እናትህን ደግሞ መቼን የሰደብኩት? አንተ ተው ተው፣ እንዴ እያልክ ከአምላኬ ጋር አታቃያይመኝ። ሰው ባያይ እኮ እሱ ያያል። እናቱ እስቲ ምን አደረገችኝ ብዬ ሰድባታለሁ? እስኪ አሁን እናንተ ፍረዱኝ። አንገቷን ደፍታ ያዘዝኳትን እሺ ብላ ዕድሜዋን ሙሉ ያገለገለችኝ ድሃ ምን በደረችኝ ብዬ ሙት ወቃሽ እሆናለሁ? ሁሉንም ችላ አንገቷን እየደፋች ሳያልፍላት ሞት ቀደማት፣ ከሰው ቤት ግርድና ሳትወጣ የእኔንም ሰው መሆን ሳታይ ተሸነፈች። እንዴ እንዴት እንዴት ነው የሚያናግርህ? በል አሁን ያንተ እናት እዚህ ቤት ገረር ትባላለች? የበላሁትን በልታ የጠጣሁትን ጠጥታ አልኖረችም። ቢያማ ታስታመሚ በህይወቷ እንኳን አይታ የማታውቀውን ዓለም ስትሞት አሳይቻል ሸኝኋት። ቆይ ቆይ ቆይ እስኪ ጥፌ ብዙ ንግግር ጥሩ አልመሰለኝ። አረ ቆይ ቆይ እንዴ ምን ጎደለባት ነው የሚለው? ቀብሯ እንኳን የሀብታም ነው እስኪባል ድረስ በክብር አልተቀበረችም አርባ ሙታመቷን አስታውሻ አልዘከርኩም? እሺ ወግ ወጋ አላሳየኋትም? አዎ ከሞተሽ በኋላማ ብዙ ነገር አድርገሽላት የለም። ቆይ ባካችሁ ቆይ ቆይን እንዴት ነው ነገሩ? አሁን እኮ በህይወት ስላላችሁት ስለ እናንተ ብንናገር ጥሩ መሰለኝ። የሞቱትን እንተዋቸው። ለእናቴ ምንም አላረግሽም ይበለኝ። ተይ እንጂ ጥፏ፣ ትልቅ ሰው አይደለሽም እንዴ አንቺ የሰፈሩን ሰው ለመሸምገል የምትጠየቂ ሰው በራሲ ሲሆን፣ እንዴት ለሽማግሌ ታቅች? ምን አርጌ ትለኛለህ ገብሬ? ዝም በያ። ሁሉንም ይቅርበይ። ባትወልጂውም ያሳደግሽውን ልጅሽ ነው። ቂም አትያዥበት። እሱም ቢሆን የእናቱን አፍቆት ነው ይህን ያህል የሚያናግረው። እውነት ብለው አልጋሽ ገብሬ። እኔ እንደማያቸው ሁለቱም በሆዳቸው ነገር የለም። ይሄ ክፉ መነጋገሩ ነው አሁን ችግር እየፈጠረ ያለው። ኧረ እኔ ከአሁን በኋላ ከተናገርኩት እንደው ልሳኔን ይዝጋው ቢሆን እኮ እናቱ አደራለን። እናቱማ ነፍሷን ይማርና ብቻ ኔ ማንኛውንም ነገር ስታረግ ለእኔ አስቀድመህ አማክረ ነው ምለው እንጂ ባህሩማ ምን ክፋት አለው ብዬ ጣለዋለሁ። እንደ እናቱ ገራገር እኮ ሆኖ የሥራ ሰው ነው። እህስ ባህሩ ምን ትላለህ? የሰማችሁ ከሆነ ነገሩት። ይሄን ቤት ለቅቄ ሄዳለሁ የሚለውን የሰይጣን ሰይጣን ሐሳብ ይቶ ተናግሬያለሁ። አንተም ሆንክ ብሌን ይሄን ቤት መልቀቅ የምትችሉት አግብታችሁ የየራሳችሁን ኑሮ ስትመሰርቱ ብቻ ነው። አረ ባህሩ የትም አይሄድም። ግዴ ለምኛ እንቆጣሁልን። እንግዲህ ሰውን ሲወዱ እስከ እነ ምናምኑ ነው ይባላል። ትበጀኛለች ብለህ ያመጣሃትና አህያ እንግዲህ ትኑር ትኑራ አበቃ። ምን ይደረግ። ባይሆን እዛ ማድቤቱ አጠገብ ከአትክልቶች ራቅ አድርገን ማረፊያ እናዘጋጅላታለን። እግዚአብሔር ያክብርሽ። ጥፌ ምን ይደረግ ብለህ ነው ገብሬ። ሰው ልጁ ዲቃላ አስወልዶ ሲያመጣበት ልጄ ብሎ ይቀበል የለም? መቼም እስከ ጊዜው ጩኸቷንም ፋንድየዋንም ችለን እንኖራለን። ለየትኛው ዕድሜያችን ነው? ባይሆን ገበያ ምናምን ወጣ ስንል ያው በሸክም ያውሰኛል። እንግዲህ መቼም ዘንድሮ መቼም አይን የሚያወጣ ልጅ አልተገኘም፣ በዚህ እንኳን እንተጋገዝ እንጂ። ባህሩ፣ አቤት ከሽበቱ ይህን ማድረግ ያስቸግረሃል? ምንም እ አህያህን አታውሳትም። ኧረ እሷን ከጠቀመቻት ደስ እያለኝ። ኧረ ያንተ አህያ ቀርታብኝ ትንሽ ባከበርከኝ። በሉ ወደ በተክሲያም ሄደ ነበር ከሆነ ልጅቷ ቡና በላ ምን የሚሉ እግሯ ላይ

ለምን ላክፋስ? ትሸሽኛለች። ካየች ስለቆየች፣ ናፍቃለሁ። አሞታ እንዴ? አላማማትም እያልኩ ታዲያ ምን ነው? አይኗ ብር አለ። እሱን ትተሃውን ብታጫውታት ታይሻል። ስምንት ሰዓት ሲል ወደ ስራ እገባለሁ። ለመድሽው? ስራው የማይለመድ ነገር ምን አለ። ግን ጥሩ ይከፍሉሻል? እንደት ሆነ? እንደ ልምድ የሚገባኝን ይሰጡኛል መቼም ልጅ ይዞ ስራ ማርጣ ይሆን? ገቢ ሹን ማን ይዛታል? አባባ ሰራተኛዋ ና እነ ሊያም ያጫውታታል። ትሪን እንደዚህ አበቃዋችሁ። አንተ ታዲያ መቼ ለመሄድ ለምሄድ አስበሃል? ዘንድሮም ተዋልናል። ለመሆኑ አልጋ በአልጋ ፕሮጀክት ከምን ደረሰ? ከምንም። እንዴ ከባህሩ ጋር ስትሰሩት የነበረው ሳምፕል አልጋስ በእቃ መጓደል ምክንያት አቆመነዋል። በእጄ ላይ የነበረችውን ቀሪ ሳንቲም አጠፋዋት። በቂ ነው ብለን ያሰብነው ብረት ሲያንስ ይዞ ብለን ትተነዋል። ሳንቲም ለምን አጠፋ በኖር ስለነበረ ማማይ ተፈር ከቤቱን ክላስ ላይ ከፈልኳቸው እና ማማ ጋር ጠቅልላ እንደምትገባ ነገረኛል። አዎ ማየንሳ ማክራት ልጇ ከአሜሪካ መጥቶ ብሩን ጨርሶ እናቱ ቤት ተመልሶ ገባ ከመባል እዛው ተቀመጥ ኪራዩ ከየትም ተብሎ ይከፈላል፣ አለች። ሻፍረኛ አለች፣ ሻፍረኛ አለች። ከሁሉ ወይ ከፈጠራ ስራዬ፣ ወይ ከቤተሰቤ፣ ወይ ከሳንቲሜ ሳሎን ቀርቻለሁ። ታዲያ ምን እያሰብክ ነው? ብር አገኛለሁ እንጂ ማግኘት አለብኝ። እሱን እንዳገኘሁ ጓዜን ጠቅልዬ አሜሪካን፣ አንዴ እግሬ አሜሪካን ከረገጠ በኋላ ፊቴን ወደዚህ እንኳን አልመልስም። ያኔ አንቺም ትቀኛለሽ። እስኪ እናያለን። በጣም ናፍቀሽኛል። ተለያይተው መኖርን እንደሆነ ለምደነዋል። ግን በቦታ በኪሎ ሜትር ሳይርቁ አንድ ሀገር፣ አንድ ከተማ ላይ ተቀምጦ መነፋፈቅ ይከብዳል። ለአልጋ በአልጋ ፕሮጀክት የከፈልከው መስዋዕትነት ነው። በፈጠረሽ የዚህን ስራ ስም ሁለተኛ እንዳታነሽ። የት አግኝቻ እነሳብሃለሁ ብለህ ይሁድ ሃይማኖት ጋር ቤታ ነው። ቤተሰቦችም ካንተ ጋር መገናኘቱን ብዙም አልወደዱት። ኮስተር ስላላሽ ነው ያንቺም የሱም እድል የተበላሸው ብለው ነው የሚያስቡት። አንድ ቀን ሰው ነው ሁለት እክስ ያኔ አንቺ በድጋሚ ላለማጣ የተፈለገውን መስዋዕት ለተከፋ ስኪድ ሜስጣ ማንቻል ጂኑ ማንም ከእናንተ ለይለኝች ታበላቲ ምንዳን ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ። ይጫውቱላችሁ። ጸሐፊዋ መዓዛ ወርቁ ናት።